የቀይ ባህር ጉዳይ ከኢትዮጵያ ታሪክ፣ ባህል፣ አኗኗር፣ ፖለቲካ እንዲሁም ኢኮኖሚ ጋር የነበረው ቁርኝት ጥብቅ እንደነበር ታሪክ ይነግረናል። ጥንታዊ ስልጣኔዎቻችን ከዓለም ታላላቅ ሀገራትና ስልጡን ማህበረሰቦች ጋር በንግድና በሌሎች መስኮች መስተጋብር እንደሚያደርጉም እንዲሁም እንደ ታሪክ አተያይ የትላንትናዋ ባለወደብ ሀገር ዛሬ ላይ ለጎረቤት ሀገራት ከፍተኛ ገንዘብ እየከፈለች እንድትጠቀም ቢያደርጋትም፣ እውነታው ግን ቀይ ባህርና ኢትዮጵያ የአንድ ሳንቲም ሁለት ገጽታዎች ናቸው። ባህር በር የማግኘት ጥያቄ ራስ ወዳድ ወይንም ደግሞ ጊዜውን ያልጠበቀ ተደርጎ በአንዳንድ አካላት ሲነሳም ይስተዋላል። ሆኖም ግን በብዙሀነትና በፍላጎት በህዝብ ቁጥሯም እያደገች ለመጣችው ኢትዮጵያ ወቅታዊ አጀንዳ ሳይሆን አስፈላጊ ጥያቄ ነው። የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ አገር ሆኖ የባህር አክሰስ የሌለው አገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል፣ ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል፣ የለም አሁን ላይ። ይህ የቀይ ባህር ጥያቄ አዲስ የሚሆነው ኢትዮጵያ በአንድም ይሁን በሌላም መልኩ ወደ ወደብና ባህር በር የሚያደርሳትን እንዲሁም የምታገኝበትን መንገድ አለም አቀፍ ሕግጋቶችንና ድንጋጌዎችን በመጠቀም ለማግኘት በከፍተኛ የለውጥ አካሄድ ላይ መሆኗ ነው። ባለፉት 34 ዓመት ኢትዮጵያ ባህር ጂዲፒ ላይ 25 ፐርሰንት መመንጠቅ የነበረባት እንግዲህ፣ ደብል ዲጂት ግሮዝ ነበረን ላለፉት 10 ምናምን 15 ዓመታት 35 ፐርሰንት ሊሆን ይችላል ማለት ነው። እድገቱ 45 ፐርሰንት ሊሆን ይችል ነበረ ባህር ቢኖረን። ስለዚህ ይሄም የዲፕሎማቲክ ፌለር ነው። ኢትዮጵያን ባህር ከማግኘት አኳያ በተለይ በኢህአዴግ ዘመን ላይ ሪሊ ከፍተኛ ሉዝን የነበረን፣ ትኩረትም አልነበረውም። ላይ ወደ መጨረሻው ጊዜ ላይ ትንሽ ይህን ነገር ኢነርጃይዝ ለማድረግ ይፈልጉ ነበር። ያው ኢህአዴግም እንግዲህ በዛ ሊቀጥል አልቻለም። የለውጡ መንግስት የለውጡ መንግስት እንግዲህ እንደ አዲስ በአዲስ ምዕራፍ፣ በአዲስ አስተሳሰብ፣ በአዲስ ኢነርጂ፣ በአዲስ ቲም፣ በአዲስ ቴክኖሎጂ፣ በአዲስ የዓለም አቀፍ ግንኙነትና ባለፈው ካልነው በፕራግማቲክ የሰጥቶ መቀበልና በሚቻለ ሁሉ ሁሉንም ያማከለ ዲፕሎማሲ በመከተል የባህር በር ወሳኝነት ደግሞ በጣም የጎላበት ጊዜ ሆነ እንዳጋ ይልቁንም የባህር በር ጉዳይ የትውልዱን ጥያቄ ፍላጎትና መሻት የሚመልስ እኛ ያለንን ለሌሎች በመስጠት ሌሎች ያላቸውን ለእኛ በማካፈል የትብብር መንፈስን የምንፈጥርበት የትስስር በር ነው። ቀይ ባህር ለኢትዮጵያ የሕልውና ጉዳይ ነው። የመተንፈስ ያለመተንፈስ ጉዳይ ነው። ይህን አሳክተች ለትውልድ ማስረከብ የኋለኛውን ትውልድና መጪውን ትውልድ እንደ መካስም ይቆጠራል። አገር ማስቀጠል ጉዳይ ብቻ አይደለም። ገብቶሻል? አይ የእኛ ታላላቆች የሰሩትን ስህተት እኛንና ከኛ በታች የሚመጣውን ትውልድ እንደመካስ፣ ነገ ሀገር የሚሸከመውን ትውልድ በሙሉ ኮንፊደንስ ሀገር የመምራት አጉሩ ላይ የመደራደር አለምን ላይ ሚናውን የመጫወት የማስቀጠል የዋነኛውን የገነነ የዲፕሎማሲ ጉልነታችን የማስቀጠል ሚና ተስፋ እናንትን ይሰጣል። የዓለም የለውጥ እንቅስቃሴ በከፍተኛ ፍጥነት እየተቀያየረ ባለበት በዚህ ወቅት ኢትዮጵያ ካላት የሕዝብ ቁጥር ብዛት ከቀይ ባህር ያላት እርቀትና ከነበራት የወደብ ባለቤትነት ታሪክ ጋር ተዳምሮ በዚህ ወቅት ባህር በር ባለቤት አለመሆን ወይንም ጥያቄን አለማንሳት ከባድ ያደርገዋል። ከፍተኛ ያለ ባህር የሚኖርበት አለሆነም በቃ ያለንበት ታይሚንግ ኢስ ቬሪ ኢምፖርተንት የለውጡ መንግስት የመጣበትና ራሱ የመንግስቱ አወቃቀር አስተሳሰቡን፣ ፍልስፍናው ነባራዊ ሁኖታል ኢትዮጵያ የግድ ባህል እንዲኖራት የግድ የሚያስገድድ ነው። ለዚህም ደግሞ አቅም፣ ዝግጁነት፣ የእውቀት አቅም፣ የማንኛውም አቅም ያላት ሰዓት ላይ ኢትዮጵያ ያደረሰችው ዛሬ በዛሬ በምሁርም ብትይው፣ በቴክኖሎጂም፣ በብዙ ነገር አሁን ያለው ጀኔሬሽንና ትናንት ያለው ኢትዮጵያ እኩል አይደለም። አሁን የሶስተኛው ዓለም አሰላለፍ የፋይናንስ ኢንዱስትሪው የቀጣና አስተላለፍ የሚሊተሪው የጸጥታው ጦርነቶች ቀጣና ጎራ ለይተው ሲሰለፉ ስታያቸው፣ በሂደት ኢትዮጵያ ይህንን እጇ ላይ ካላደረገች የሶስተኛው ዓለም አሰላለፍ ፍትጊያና ሽኩቻ ላይ ኢትዮጵያ ቀይ ባህሯን መብቷን ካስመለሰችና አክሰሱ እጇ ላይ ካለ በሚመጣው ማንኛውም የዓለም አሰላለፍ ራሷን የማዳን ብቻ አይደለም ቀጠናውንም ጎረቤቶቿንም አህጉሩንም ለዓለምም ልታበረክት እንደለመደው ታሪኳ ልታበረክት የምትችልበት አቅም ሆኖ ነው የሚመጣው። የባህር በር ባለቤትነትን ወይንም ደግሞ የጋራ ተጠቃሚነትን ለማረጋገጥ ኢትዮጵያ የሰጥቶ መቀበል መርህን መሰረት አድርጋም እየሰራች ትገኛለች።